የሰላሳ አመት እናት አራት ልጆች በአንድ ጊዜ በሰላም ተገላግላለች። ሁለት ወንድ ሁለት ሴቶች። የሰላሳ አመት እናት ትናንት ምሽት አራት ልጆችን ሁለት ወንድና ሁለት ሴት በሰላም ተገላግላለች። እናትየው የው ከሶሳ ከተማ ሆስፒታል ለተሻለ ሕክምና የተላከች ሲሆን ቀደም ሲል ሁለት ልጆች የነበሯት ሲሆን በአራት ጽንስ እርግዝና ምክንያት በደም ግፊት ተይዛ ነበር። ቀዶ ሕክምናውን በመሪነት ያከናውኑት ዶክተር ሩት ሰለሞን ሲሆኑ ዶክተር ጌታ መሳይ ሞላ ነርሶች፣ ሚድዋይፎች፣ እና የአንስቴንዚያ ባለሙያዎች ተባብረው አከናውኖታል። ቀዶ ሕክምናው 31 ደቂቃ ብቻ የፈጀ ሲሆን ህጻናቱ በ31ኛው ሳምንታቸው ቢወለዱም ሁሉም በመልካም ጠንነት ላይ ሲሆኑ ክብደታቸውም ጥሩ እንደሆነ ተገልጿል። ወላጆቹ በአነስተኛ ሸቀጣሸቀጥ ንግድና በሾፌርነት የተሰማሩ ሲሆን አራት ልጆች በአንድ ጊዜ እንደሚወልዱ ፈጽሞ ባያስቡም ይህንን የእግዚአብሔር ስጦታ በማግኘታቸው እጅግ ደስተኛ መሆናቸውን ገልጿል። በአንድ ጊዜ አራት ልጆችን መውለድ ከ500 ሺህ እናቶች መካከል አንድ ብቻ የሚያጋጥም ብርቅዬ ክስተት ነው ተብሏል። ቅዱስ ጳውሎስ ሚሊኒየም ሕክምና ና ኮሌጅ የመረጃ ምንጫችን ነው። ሚኪ ነኝ። ከሚኪ ታቦር ኢንፎ ቻናል ሰብስክራይብ በማድረግ ወቅታዊና ታማኒ መረጃ አገኙ። ሰላም ቆዩልኝ።